ስበጣም ነጎ ስትልላክልሽ ላከስ ያግ የት ላርጋ ገንዘቡን ወሰደችው። ለፍቅረኛዋ እናት አስባችኋታል? ለፍቅረኛዋ እናት እንዲታከሙ። ሴቶች ከአንድ በላይ የሴት ጎደኛ አትያዙ። የእናንተ ዋና ጥላት ማለት ነው፣ የሴት ጎደኛ ነው። የወንዳም የስድስት ብትይዙም ችግር የለም። የሴት ጎደኛ ከአንድ ስበዛ ግን ትርፉ ምንድን ነው? ለእናንተ ሰላም ማጣት ነው፣ ባላችሁ መቀማት ነው። ሪሽቱን ያውጣ ደግሞ ወስጃ አይደለም፣ ይልከኔ እና እሱ ሪሌሽን ውስጥ ነበርን። ሰላም እግዚአብሔር ለእናንተ የሆኑ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ መስገን። ዛሬም እንግዲህ እንደባለፈው አይነት ቪዲዮዎች ላይ የተወያየን እየተማርነበት የሚያስተምር ነገር ላይ እየተማርነበት የሚያስቀምጥ ላይ የሳቅን አብረን ቪዲዮችን ሪያክት የምናደርግ ይሆናል። እስከ መጨረሻ ድረስ አብራችሁ እንድትሆኑ ባክሮት ጠይቃለሁ። በጣም አመሰግናለሁ። ሰብስክራይብ ሼር ማድረግ እንዳትረሱ እንግዲህ መጀመሪያ በባለፉ በገለቴ

በጣም በጣም በጣም በቃ እኔ እግዚአብሔር ነው የምላቸው። በጣም ነው ደስ ያለኝ ሰው በመያዙ። ማይጋድ ደግሞ አንድ አንዱ ሰዎች ወጥቷል። በእሱ ዙሪያ እሱ ኮንዲኖ እሱ ኮንዲኖ እና ታዲያ የሁሉ ንብረት ገለት የተደረገችው ብለህ ነው የምታስበው? ሰውየ የሱ ወንድም ብለኝ የሱ ምናምን ነኝ ብላ ወጣሁ ማለት ነው። መስማት ያለባቸው ሰዎች ይስሙ። መስማት የሌለባቸው ሰዎች ደግሞ እውነትን የምታቆ ስሙ ምናምን እና ታዲያ እየታደረገ ነው የምትለው ሰውየ። ምስኪን ሰውየ፣ ምስኪን ነው አይደል? ምስኪን ነው። ምስኪን ስለሆነ ነዋ ያሰቃያል። እግዚአብሔርን አንዳንድ ሰዎች ግን በጣም ነው መስገር። ኤኒዌይስ የሴት ልጅ ሴት ልጅ ላይ የሚደረገው ግፍ ይቁ ይቁ ይቁ። ኦኬ፣ ግን እኔ እውነት ለመናገር ሰውየ በመያዙ ም ሶ ሶ ፕራውድ እንጣውና ደስ ያለ እግዚአብሔር ሰዎች እንዳይሰሙ። ኦ ማይ ጋድ ሰዎች እንዳይሰሙ። ኦ ቪዲዮ ሰዎች አሁንም ወደ ሌላ ቪዲዮ እንገባለን። እንግዲህ እስከ መጨረሻ ተከታተሉኝ፣ ተከታተሉኝ። ኦኬ ለሴቶች ነው ይሄ። ደግሞ ለሴቶች ምክር ስሙ። ሴቶች ስሙ ስሙ፣ እኔ ባለመስማቴ ነው የተጎዳት። አዳምጥ ሴቶች፣ ከአንድ በላይ የሴት ጎደኛ አትያዙ። የእናንተ ዋና ጥላት ማን ነው? የሴት ጎደኛ ነው። የወንድ ምስ ስድስት ብትይዙም ችግር የለም። የሴት ጎደኛ ከአንድ ሲበዛ ግን ትርፉ ምንድን ነው? ለእናንተ ሰላም ማጣት ነው፣ ባላችሁ መቀማት ነው። ስለዚህ የሰላማዊ ኑሮ ለመኖር ከፈለጋችሁ አንድ የሴት ጎደኛ በቂ ነው። ምድረ ዱቄታሙላ በየክችን ባየመንገዱ ላይ ትጣላላችሁ። የወንድ ስድስት ምናምን መያዝ ትችላላችሁ። የሴት ጓደኛ አትያዙ ተብላችኋል። ምን ትላላችሁ ፍቅረኞቻችን? ስትፈቅሩልናላችሁ አንድ ስድስት ሰባት ወንድ ጓደኛ እንድንይዝ። እናንተም ኮሜንት ላይ አሳውቁ። ኦኬ ሴቶች ግን ማለት ነው። ምን ሲባል ሰማሁኝ መሰላችሁ? ሴቶች አንድ አምስት ሰም ለምሳሌ፣ እኔ ጓደኛ የሆነ ሴት ሌላ ጓደኛ ካላት የኔን ያወራኋትን ወደ ሷ ሄዳ እንትን ትላለች፣ ታምቦ ጫርቃለች ምናምን ምናምን ይባላል። እኔ ባይዞ አንድ ጓደኛ ያለ ሁለት ጓደኛ ይችላል፣ አልክዳቸውም ሲጠጥና ሶም የሚባሉ ማለት ነው። እግዚአብሔር ይመስገን ስድስት ምናምን የለኝ ግን እውነቱ ነው። ይሄ ልጅ እውነቱ ነው። በቃ ሴቶች ላይ ኢማራት ውስጥ ያሉ ሴቶች ላይ ተነስቷል። ይሄ ተነስቷል። ምን አይተህ ነው? አይዶን ነው፣ አይዶን ነው። ለነገሩ እየተገዳደሉም ናቸው። አይፈረድብም ማለት ነው። ወደ ሌላም ደግሞ ወደ ዲቦራ ምናምን አሉ ብዙ፣ ወደ እነሱ እንሄዳለን ማለት ነው ነው እኔ ብቻ ከመቶ ምናምን ሺ መቶ ሰባ ሺ ምናም ቢሆን ነው ሪሲቱን ያወጣ ደግሞ ወስጄ አይደለም። ይኸውልህ እኔ እና እሱ ሪሌሽን ውስጥ ነበረን። የተጣላንበት ከዚህ ምናምን ፋይናል የራቁት ፎቶ እና ቪዲዮ ምናምን አክኒት ላይ መቶ የመጨረሻ ተብሎ እንደተለቀቀ ተብሎ ነው አንተ አፈር ብላ አረ ደግ አረክሽ ደግ ላኪ ኦሙ የሚል ወንድ ብር መበላት ፌር ነው ፌር አይደለም አይደለም ፌር ነው እንኳን ተበላክ እሰይ ሲያንስክ ደሞ እንደ 700 ሺህ ተበላው ምናምን ብሎ ውርደታ ሲያስጠላ እግዚአብሔር ደግሞ እግዚአብሔር ከውርደቱ በላይ ይበልጥበታል አሁን ይሄ ብር ይበልጥበታል ጋይስ አደባባይ ላይ ወጦ ብር በልታኛለች እንዲያርጋኛለች እንዲያርጋኛለች አ ደፋር ነክ በጣም ደፊቱ ደግሞ ሲያስበራ ፈጣሪ በእግዚአብሔር ስራ ያልጽቅም። እውነት ግን ሲያስበራ ሰውዬው ትልቅ እኮ ነው። እናንተ ትልቅ ሰውዬው እኮ ነው። ሀይ ወይኔ፣ ብር ተበለው ብሎ የሚገርም ነው። በጣም ነው ጎሞ ገንዘቡን ሰደችው ለፍቅረኛዋ እናት፣ አሰባችሁታል። ለፍቅረኛዋ እናት እንዲታከሙ ማታ ማታ ነው። ወቃችሁ ባለው ገበየው አስወቃችሁ፣ በገንዘብ ማለው አቶ ናቲ በህይወት ታሪክ የሰምቸው የገንዘብ አበላል ብዙ ጊዜ ምን እንዳደረገ አታውቃም። ምን እንዳደረገችው እንግዲህ እንደተባለው ከሆነው ማለት ነው፣ ናቲ ከሚባል ሰው እየወጣ ወስዳ ብሩን ማለት ነው ከምትወደው ፍቅረኛ የፍቅረኛው እናት መድኃኒት መግዛ እየጠቀመች። እዚህ ጋ እኮ ይሄ ሰውዬው አፈቅረሃለሁ እያለችው ነው እንደሰማነው ነው ከሆነ ማለት ነው። በእርግጥ እሷም ጥሩ አላደረገችም። ኖርማሊ ግን ደግሞ ሰውየው እውነት ለመናገር ሴት ቶቻችን እኔ እግዚአብሔር ይመስገን በወንዶች በግቻ ግን ሌሎች ልጆች በሚሊዮን መድኃኒት ቤት ሽንት ቤት እያጠቡ ተበልተው ምናምን እንደዚህ ሚዲያ ላይ ውጡ ሲያለቃቅሱ አላዩ ገባቸው። እሱ ግን አለቃቀሰ በጣም አለቃቀሰ አለቃቀሰ ጋዝ። አሁን ብሩም ትመልስልኝ ብለህ ነው ፈልገህ ለሰጠኸው እንዴት መልስልኝ ብለ መጠየቅስ አይከብድም? አይከብድም ብሎ አይከብድም። አንተ ኮ ደሱ አባት ትሆናለህ። ሚዲያ ላይ ወጥቶ ወጥቶ ያለ ብሎ ወንድ ልጅ እና ዛሬ የመጀመሪያ ቪዲዮዎች እነዚህን ይመስላሉ። በአጠቃላይ እኔ እንደ አንድ ሴት ማለት የምፈልገው ነገር ማለት ነው፣ ለወንዶች መልእክቴ ማለት ወንዶች ስትወዱ ኡሙሙ ላክልኝ አትበሉ፣ አትበሉ፣ በቃ አትበሉ፣ እቴ። አሁን በዚህ ሰዓት ማን ይታመናልና ነው እንዶ። እኔ እግዚአብሔርን እኔ ይቅርታ አርጉልኝ፣ እኔ እኔ እኔ እኔ የለውበትም፣ በበኩሌ እኔ ያለ የለውበትም። እግዚአብሔርን እኔ ሚሊየን ብር ቢሰጠኝ ነው ያልክም እንደዚህ አይነት የሚያወራኝ ወንድም አልፈልግም፣ አልፈልግም። ደግሞ እኮ ይሄ ሽማግሌ ሊሞት አንድ ቀን አይደረሰ ነው የሚመስለው። እችን የመሰለች ቆንጆ ሙሙሽ ላክልኝ፣ አታፍርም፣ አታፍርም። እችን መሰለች ልጅ እንደዚህ ስትላት ሴቶች ንቁ፣ ዛሬም ንቁ፣ ዛሬም ንቁ። እግዚአብሔር ምስክሬ፣ እውነቴን ነው። ማርያምን፣ ዋጋ ያስከፍላቸዋል። እውነት እንደዚህ አይነት ሰዎች ደነዝ የሆኑ ሰዎች ጋራ ምንም ነገር እንደዚህ አይነት ነገር አታወሩ፣ አትላኩ። በኋላ ራሳችሁን ታጠፋላችሁ፣ ቤተሰቦቻችሁን ታዋርዳላችሁ። ማርያምን፣ እውነቴን ነው። ፌር አይደለም። በጣም ጊዜው ተበላሽቷል እና ነቃቂ አድርጉ ነው የምላችሁ። ሁሌም መዋደድ እንዳለ መጣላት አለ። አሁን ይሄ ሰውዬው ብትልክለት ኖሮ የሆነ ጊዜ እንደዚህ አይነት ነገር ጠብቆ ልክ እንደ ዲቦሮ ተደረገባት እንደተባለው ቴሌግራም ላይ ያጨናንቃል ማለት ነው። የሆነ ነገር ከማድረጋችን በፊት ጥንቃቄ ብናደርግ መልካም ነው ብዬ አስባለሁ። እኔ በበኩ ላይ ማለት ነው እና እሱ እንደዛ ስላለ ላክሊ ስላለ ብር ስለሰጠሽ በምንም የማይገኘው ማለት በጣም ከባድ ነው እውነት ለመናገር እና እንደዚህ አይነት ነገር ውስጥ መግባት እኔ ለእኔ ጥሩ ብዬ አላስብም። በበኩሌ ከደም ንጹ ነው። አትላኩ፣ አትላኩ። እራሳችሁም ተዋርዳችሁ ቤተሰቦቻችሁን አታዋርዱ። የነገ ህይወታችሁን አታበላሹ። ጌታ ነው እውነቴን ነው። ዘላለምሽ ነው የሚሰድብሽ የሚያገባሽ ባልሽ ማለት ነው። ኦኬ ጥንቃቄ አድርጉ ጥንቃቄ። እና ሌላ ሌላ ሌላ ምንልላችሁ ፈልጌ የመሰላችሁ ዩቲቤን ሰብስክራይብ አድርጉ፣ ሼር አርጉ፣ ኮሜንት ጻፉልኝ። በእናታችሁ አበረታቱኝ፣ ሰው አርጉኝ። ሰው መሆን እፈልጋለሁ። ፕሊስ ፕሊስ፣ ኢትዮጵያውያን እኔ ይዛችሁ አደለውም። እን ምን አለበት ሰብስክራይብ ብታደርጉኝ? ምን አለበት? አይከፈልበትም። መቼ ሳልል እንዴ ከፍልበታል እንዴ? አይከፈልበትም። በቃ ስብስክራይብ አድርጓችኋለሁ። አመሰግናለሁ።